እንደምንዋላችሁ ግንቦት ሁለት ሁለት ሺ አስራ ሰባት የተከበራችሁ የፖለቲካ ፓርቲ ከፍተኛ አመራሮች፣ የተከበራችሁ የኢዜማ ብሔራዊ ስራ አስፈጻሚ አባላት፣ የተከበራችሁ የጉባኤ ተመራጭ አባላት፣ የኦዲትና ኢንስፔክሽን አባላት፣ የሕገ ደንብና ትርጉም አባላት፣ እንዲሁም የተከበራችሁ የትዩ ካቢኔ አባላት፣ የተከበራችሁ እጩ ሰልጣኞች እንዲሁም የተከበራችሁ የሚዲያ አካላት ክቡራትና ክቡራን እንኳን ወደ ኢዜማ በሰላም መጣችሁ ለማለት ወዳለሁ። ዛሬ በጋራ የተገናኘንበት መመረቁንና ስራ መጀመሩን ለማወጅ የተገናኘንበት የኢዜማ አካዳሚ ፓርቲው የዛሬ ስድስት ዓመት በፊት ሲመሰረት ጀምሮ በሀሳብ ደረጃ የነበረ ቢሆንም ሀገራዊ የፖለቲካ ሁኔታዎች ባለመፍቀዱ ፓርቲው ምርጫን ጨምሮ በተለያዩ የስራ ጫናዎች ውስጥ የቆየ በመሆኑና እንዲሁም የውስጥ ድካማችን ተጨምሮበት እውን ለማድረግ ከታቀደበት ጊዜ በላይ ፈጅቶብናል። ነገር ግን በብዙ ድካምና ልፋት እነሆ ዛሬ እውን ለማድረግ በቅተናል። በዚህ ግዙፍ ስራ ላይ በተለያየ መልኩ በሀሳብ በእውቀት፣ በገንዘብ የተሳተፋችሁና አስተዋጽኦ ያደረጋችሁልን ሁሉ በዚህ አጋጣሚ ልባዊ ምስጋኔን ለማቅረብ እወዳለሁ። እንደምታቁት የሀገራችን የተቃውሞ ፖለቲካ ከተጀመረበት ስልሳዎቹ ወቅቶች ጀምሮ ዋና ትኩረቱ በስልጣን ላይ ያለው መንግስት የሚሰራቸውን ወይም ሊሰራቸው ያስቻላቸውን ነገሮች በመንቀስ በመተቸት፣ እንዲሁም በማብጠልጠል ላይ መሰረት ያደረገ ነበር። ይህንን የሚያደርገውም በአብዛኛው ስሜታዊ የሆኑ ነገሮችን እንደ መቀስቀሻነት በመጠቀም የፖለቲካ ፓርቲ መሪነትን ቢሆን የሚመነጩት እና በአብዛኛው ራሳቸውን የሚሾሙት ሰዎች ካላቸው እውቀትና ለሀገር ከሚያበረክቱት በጎ ሀሳብና አስተዋጽኦ ይልቅ በመመዘኛነት ስንጠቀምበት የቆየ ነው። ለሕዝብ ድምፅ መሆን፣ ታግሎ ማታገልን፣ ገዢው መንግስትን አለመፍራትና በድፍረት መናገር የሚሉ የሚለካ ትርጉም ሊሰጣቸው የማይችሉና መመዘኛዎቻችን ሆነው ቆይተዋል። አሁንም እነዚህ እሳቢዎች ብዙም ርቀን አንገኝም። ምንም እንኳን አንድ ተቃዋሚ ፓርቲ ገዢ ፓርቲን ላልሰራቸውና በተሳሳተ መንገድ ለሰራቸው ስራዎች እግር በእግር እየተከታተለ መተቸት፣ ይህንንም ለህዝብ ማሳየት ተግባሩ ቢሆንም አማራጭ የሚለውን የተሻለ ሀሳብ በዝርዝር ማስቀመጥ ካልቻለ ስልጣን ቢይዝም የተሻለ ዋስትናን አይሰጠንም። ተጨባጭ አማራጭ ሀሳቦቻችንም ለማቅረብ በቂና በበቂ ሁኔታ የታጠቀ እውቀት ያስፈልጋል። ኢዜማ እንደ ፓርቲ ሲመሰረት ቃል ከገባቸውና ትልቅ ትኩረት ከሰጣቸው ጉዳዮች አንዱና ዋነኛው በእውቀት ላይ የተመሰረተ ከስሜት ይልቅ ምክንያታዊነትን ያዘነበለ አማራጭ ሀሳብ ያለው የፖለቲካ ፓርቲ መሆንን ነው። በፓርቲው ሎጎ ላይ እንደምትመለከቱት ብዕር ይህንኑ ያመለክታል። እንዳሰብነው ነው። በእውቀት ላይ የተመሰረተ ፓርቲ ለመሆን እውቀት ያላቸው በሳል አመራሮችን ማፍራት ዋነኛ ተግባሩ ሊሆን ይገባል። ለዚህም ዛሬ በይፋ ስራ የምናስጀምረው የኢዜማ አካዳሚ ሚናው የጎላ ይሆናል ብለን እናምናለን። በአካዳሚው የተለያዩ ስልጠናዎችን የሚሰጡ ሲሆን ዋና ዓላማው ብቃትና ስነ ምግባርን የተላበሱ ተተኪ የፖለቲካ አመራሮችን ማፍራት ይሆናል። ይህንንም ለማድረግ ዛሬ መንገዱን ሀ ብለን ጀምረናል። አመሰግናለሁ።